ሰላም ወዳጆች፣ እንደምን አላችሁ? ያው እንደምታውቁት በጣም ህዝቡ በሚያነሳቸው ጉዳዮች ላይ መንግስት ማስተካከል ባለበት ጉዳይ ላይ የተለያዩ ሀሳቦችን እያነሳው እናንተም ሼርም ላይክም እያረጋችሁ የሚመለከተው ጋር ስታደርሱ ቆይቷቸዋል። በጣም ነው ማመሰግነው። ቴንክ ዩ። አሁንም ሼር ላይክ ፎሎ በማድረግ ተከተሉኝና ሀሳቦቻችንን እናንሸራሽርበታለን። ዛሬ ወዳጆች ርዕሱ ላይ እንዳያችሁ ጥቂት ማለት የፈለግኩት ሰሞኑን በዚህ በማህበራዊ ሚዲያ በተለይም ቲክቶክ ላይ የሚዘዋወር ነገር አለ። እሱም እምነትን የተመለከተ ነው። እንደምታውቁት ቀደም ሲል በዘር፣ በጎሳ፣ በተለያየ ነገር የተለያዩ አላስፈላጊ የሆኑ ሀሳቦች እየተንሸራሸሩ ለምን አይነት ችግር እንደዳረጉን ታውቃላችሁ? ሰው እንደ ሰው ሰው ነው። ያው እምነትም ብሄርም አለው ቋንቋም ሊኖረው ይችላል እና ይሄንን ተከባብሮ ተማምኖ ወዳጅነት ፈጥሮ ወንድማማሽነት ፈጥሮ መኖር ሲገባን እንግዲህ ፖለቲከኞች፣ በተለይም ህዝቡ ችግር የለበትም፣ በዚህ ዙሪያ ፖለቲከኞች በዛም በዚህም ያው ወሬ ጣፈጠልን በማለት ወይም ደግሞ ህዝብ ስርን በመደበቅ ያው የተለያየ ችግር ሀገራችን እንዲደርስ እዛም እዚህም ግጭት እንዲፈጠር ሆኗል። እሱን እንግዲህ በሆነ መንገድ ለማስተካከል ጥረት እየተደረገ ነው፣ በተለይ በሰላማዊ መንገድ እንዲያልቅ። አሁን ደግሞ ይሄ አልበቃ ያላቸው ግለሰቦችም ልንላቸው ቡድኖችም ልንላቸው እንችላለን። አላቅም ወደፊት ነገሩ ግልጽ እየወጣ ሊሄድ ይችላል። አሁን በእምነት ደግሞ በዚህ በቲክቶክ አዲስ ዘመቻና ጦርነት ተጀምሯል። የቃላት ጦርነት ማለት ነው። ኦልሞስት፣ አንዳንዱ ስድብም ምንም ምንም ያካተተ ነው። መማማርም አይመስልም። የአንዳንዱ እንደ ስድብም ነገር የቀላቀለ ነው። እንግዲህ አንዱ የአንዱን እምነት ሲነካ ማንም ደስ አይለውም። እንግዲህ እከሌ ጀመረው፣ እነከሌ ናቸው የጀመሩት፣ እነከሌ ናቸው እንዲያረጉት የሚባል ነገርም አለ። ማንም የጀምረው ማንም ማንም ያን ሰው ማንም በእምነት ዙሪያ እኔ ቃላቶች አላስፈላጊ ቃላቶችን ባንለዋወጥ ደስ ይለኛል፣ ምክንያቱም ማቆሚያ የለውም። ከዚህ በፊት በዚህ በብሔር በጎሳ ቀደም ብዬ እንዳልኩት የተለያየ ፖለቲከኞች በተለይም ማህበራዊ ሚዲያ ላይ ደግሞ አንቄነን የሚሉ ሰዎች ብሔርን የመሰዳደቢያ፣ የመጣያ፣ የመጋጫ አድርገውት ነበር። አሁን ደግሞ ወደ እምነት የዞሩ አሉ እና ይሄ በአስቸኳይ ሊቆም ይገባል። ወዳጆች፣ ከየትኛውም ወገን የሚሰነዘር እምነትን የተመለከተ ነገር ልክ አይደለም። ሰው የራሱን ማስተማር እንግዲህ ንጽጽር ነው የሚሉት ብዙ ጊዜ ሲናገሩ ሰማቸው። አነጻጽርም ካስፈለገ በምሁራን ወይም በሚመለከታቸው ሰዎች መሆን ሲገባው፣ እንግዲህ ሁሉም ከእምነቱ ወይም እምነቴ ነው ከሚለው ጎራ ተሰልፎ አንደኛው ሌላውን፣ ሌላኛው ሌላውን እየረገመ እየተሳደበ ወይም ደግሞ እምነትን ስም እያነሳ እከሌ ሰደበን እከሌ አንቋሸሸን። አንደኛው ደግሞ አይ ከሌ ነው የጀምረው የሚል ነገር እየሰማን ነው። ይሄ በጣም መጥፎና አደገኛ ነገር ነው እና በአስቸኳይ ቢቆም ደስ ይለኛል። በተለይ የእምነት አባቶች እንዲህ ያለው ተግባር ላይ የተሳተፉ ሰዎችን ተው ቢሉ ደስ ይለኛል። በደንብ እምነቱ የገባቸው ማለት ነው ከዛ በተረፈ አንዳንድ ደግሞ የእምነት አባት ነን የሚሉም በዚህ ውስጥ ጎራ ለይተው እንደው ጉዳዩን ባሟሙቁት እና ወደ አላስፈላጊ ነገር ባይወስዱስ ደስ ይለኛል። ከዚህ በፊት ያለውና አሁንም ያለንበት ሌላው ችግር ይበቃናል። ይሄ በጎሳ በዘር በምንትስ በምናምን እየተባለ ሲነዛ የነበረው ይበቃናል እና እምነት ሲታከልበት ደግሞ ወደ ሌላ አይነት አቅጣጫ እንዳይዞር ፕሌስ ባካችሁ ሳይቃጠል በቅጠል እንደሚባለው እንደው ያኛውንም ይሄኛውንም እየተደገፈ የሚደረገው ግርግርና ሁካታ በሶሻል ሚዲያ ላይ ያለው ወደ መሬት ወርዶ አደጋ እንዳያደርስብን ፕሊስ ብናቆም ይሻላል። ትምህርታችንን በየቤተ እምነታችን ብናደርግ በሶሻል ሚዲያም ካስፈለገ በአግባቡ የራስን ማስተማር ንጽጽርም ካስፈለገ ደግሞ ንጽጽሩ በአግባቡ እንዲሆን እላለሁ። አመሰግናለሁ። ሼር አድርጉ፣ ላይክ አድርጉ ለሰዎች ይህንኑ ለማለት የፈለግኩት ሰሞኑን በየሚዲያው በየሶሻል ሚዲያው በሚንቀሳቀሰው እምነትን በተመለከተ ቴንክዩ።